ጽዮን እንግዲህ ያፌትና የኤፍራታ ሰርግ እንዳይሳካ ቤዛ ናታን እሷ ሆነው በሀይላንድ ውስጥ መድኃኒት አድርገው፣ እንግዲህ ያፌት ለኤፍራታ ቀለበት ሊያደርግላት ሲል ውሀ እንዲጠጣ ደክሞታል ብላለው እንደሞልጅ ትሰጠዋለች። እሱም ይሰጠዋል እንዲጠጣ ምና ጠጥቶ ነበር ና ፌን ተነቅሎ ይወድቃል። ቀጣይ እንግዲህ በጣም የሚያጓጓ ቦታ ላይ ነው የቆመው ማለት ነው። ጽዮን እንግዲህ ከምንም በላይ እስኪ የነ ቤዛን ሀሳብ ደግፋ ያንን ውሃ እንዲሰጥ አድርጋለች ማለት ነው። ሰላም ሰላም ብያለሁ። ወደ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እውነት ነው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በየለሱበት ሰላማችሁ ብዙ ትረፍ ይበልኝ። ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሀረግ ክፍል ተለቋል ማለት ነው። ብዙዎቻችሁ እንግዲህ ኤፍራታና ያፌት መጋባት የለባቸውም ሰርጉ መፍረስ አለባቸው ስትሉ ነበር። እንግዲህ በዚሁ መጋጣሚ ያው ሁሉም እንደተጠሩ ሁሉም ሄደዋል። ገኒም፣ እንዲሁም ዳጊ፣ ቢንያም ሁሉም ብቻ መከፋታቸውን በውስጥ ደብቀው ደስተኛ መስለው ፋብትን ብለው እንግዲህ ከሰርጉ ጋር ሄደዋል። ሰርጉ ላይ ደግሞ ብዙ ሰው የለም። በዚህም እንግዲህ የያፌት አሳዳጊ በጣም ተናዳለች። የስንት ሰው ሰርግ ስበላ እንዴት እንደዚህ ሆናል? እንደዚህ ያደረጋችሁ በስንት ምክንያት ምንድን ነው? አርግዘች ነው እንዲህ ትላታለች ኤፍራታን ማለት ነው። ኤፍራታም ግን እንግዲህ አረ በፍጹም አይደለም እንግዳ ተመልስላታለች። አንቺ ይሄን ሁሉ ጥያቄ ባንዴ አይጠየቅም ይላታ ነው ማለት ነው ያ ያፌት። ከዛም እንግዲህ ሰርጉ ተዘጋጅቶ ኤፍራታም ቢለው ለብሳ ነገን ሁሉም መጥተው ከአዳራሽ ይገባሉ ማለት ነው። በዛን ሰዓት እንግዲህ ያፌት ኤፍራታ ጋር ነበረ። ከዛም እንግዲህ ያፌት ያሳደገችው ልጅ መቶ ወንድ ነው የሚለው እነናታን የከበሩት እንግዶች መጥተዋል ሲለው እነናታን መጡ ብሎ እነሱን ሰላም ሚል ተነሱ ይሄዳል ማለት ነው። ከዛ ታች ሲወርድ ሁሉም እነናታንም ቢዛም፣ እነ ጽዮንም፣ እነ ቢንያም ሁሉም እርፋርትን ብለው መጥተዋል ማለት ነው። በዛን ሰዓት እንግዲህ ሁሉንም ሰላም ይላችኋል። እንኳን ደስ ያለ፣ ናታንም እንኳን ደስ ያለ፣ መልካም ቀብጭ ይሁንልህ እያሉ መልካም ምኞታቸውን ይገልጹለታል። እነሱ እንግዲህ አላወቅም እሱ ብቻ የሚያሸንፍ ነበር የመሰለው ግን ዛሬ በአሁኑ የሚሳካለት ተብስኝ በዛን ሰዓት እንግዲህ እያፌት እታች ከነናታን ከሆኑ ሕዋን ወደ ኤፍራታ ትመጣለች። ኤፍራታንም እንድ ተሸፋፍና ነበር የመጣችው በጣም ትደነግጣለች። ከዛ ለምን መጣሽ ትላታለች። ለምንድን ነው እንደዚያ የተሸፋፈችው ስትላት፣ ኤፍራታ ሄዋን ሁሉን ነገር ትነግራታለች። ለኤፍራታ ማለት ነው። ሴቶቹ ጋር መሄድ አለብኝ ትላታለች። ከዛ እባክሽ እራስሽን ጠብቂ እባክሽ ኤፍራታ፣ ይሄንን ሰርግ አበላሽ ያፌትን አታገኝም ትላትም። አይ አንዴ ሆኗል ምንም ነገር መቀየር አይችልም ብላ ቋጥኛ ትመልስላታለች። ግን ይሄንንም እናልፈዋለን ተባብለው ተቃቅፈው ይሳሳማሉ። ቤዛን ስለ ቤዛ መቀየር ቤዛ ጥሩ እየሆነች እንደሆነ ትነግራታለች። ለቤዛ ያለሻት አንቺ ነሽ ቤዛ፣ በዙሪያ ያሉት ጥቅም የሚፈልጉ እንጂ እሷን የሚፈልጉ አይደሉም። ስለዚህ ከቤዛ ጋር አትራራቁ። ስለዚህ እንደምንገናኝ ተስፋ አደርጋለሁ። ስለዚህ ያሺ ሰዎች እየፈለጉ ስለሆነ እንሂድ ብላ ተነስታ ትሄዳለች፣ ማለት ነው። ከዛም እንግዲህ እሷ እንደሄደች ቆየት ብላ የቤት ሰራተኛ ትመጣለች። የሰራተኛ እንዳይደብርሽ ብዬ ነው ብላ ታወራታለች፣ ማለት ነው። ከዛ እንግዲህ ያፌት ሁሉን እየተንቆራጠጠ ሰላም እያለ በጣም ያው፣ ሰርግ ሲሆን ያስፈራል። ለጊዜው የሆነ ረብሻ የሚያደርግ የሆነ ነገር ትኝናል። ከዛ ሲሆን እንግዲህ ያ ያፌት ወንድም ይወዳታል፣ ያፈቅራታል። እሱን ጠጋ ብሎ